ሰውየው ታሰረ። ያ እንዳመጣለት የሚገድለው ያ የስድብ ቃል ለመምረጥ እንኳን የሚያስችል ልቦናን ያልታደለው ሰው ታሰረ። በእርግጥ ከታሰረ አስር ቀናትን ተሻግሯል። ያ ጳጳሳትንም ፕሬዚዳንቶችንም አምባሳደሮችንም በስም እየጠራ የሚሳደበው የአገሩን ወጣቶች በሽብር አሳዶ የገደለው ሲገድልም ፍርድ አያስፈልግም ብሎ በግልጽ የሚናገረው ሰው በመጨረሻም ለፍርድ ቀረበ። እያወራ ያለሁት ስለ ሮዴሪኦ ሮአ ዱተርቴ ነው። ይህ ምስራቅ ኤሲያዊ ሰው የፊሊፒንስ ፕሬዝዳንት ነበር። ከዘጠኝ ዓመት በፊት ፕሬዚዳንት የነበረው ይህ ሰው ከዘጠኝ ቀናት በፊት እስር ቤት ገብቷል። የሰውየው እጅ ብቻ ሳይሆን አንደበቱም ልኬት አልነበረውም። እጁ እንዲገድል ሲያዝ፣ አፉ አስክሬን ሳይቀር ይሳደባል። እናም የእጁንም የአፉንም ሊያገኝ አሁን ወደ ከርቼሌ ተግዟል። ከአስር ቀናት በፊት ማለዳ ላይ ጡረተኛው ፕሬዚዳንት ቁርሱም ከቤተሰቡ ጋር እየበላ ነበር። ምቾት ያልተጓደለበት ቤት በቀን እንዳሻው ይመገባልና የማለዳውን ማዕድ ከቦ ተቀምጧል። ሆኖም በድንገት የውጭው በር መጥሪያ ጮኸ። ቀጠሮ ያልያዘ ሰው መጣሁም የማይል እንግዳ የማይገባበት የፕሬዝዳንቱ መኖሪያ ቤት የውጭው በር ሲከፈት የተለያዩ ዩኒፎርሞችን የለበሱ የኢንተርፖል ፖሊሶች ፈቃድ ሳይጠይቁ ወደ ውስጥ ገቡ። ዱተርቴ የጎረሰውን ሳይውጥ የያዘውንም ሳይጎርስ የኢንተርፖል ፖሊስ ገበታው ላይ ደረሰበት። የኦፕሬሽን ፐርሲዊት አድራጊዎች ወደ ዱተርቴ ሳሎን ሰተት ብለው ሲገቡ የሚያቆማቸው ኃይል አልነበረም። ሰርቆ እንደተደበቀ ኪስ አውላቂ ሲደረስበት እንደ ዓይኑ የፈጠጠው በተቀመጠበትም ደርቆ የቀረው ዱተርቴ መሬት አይንካኝ ያለ እብሪትም የሞላው ሰው ነበር። ለአለባበሱ እንደማይጨነቀው ሁሉ ለሰው ህይወትም ግድ አልነበረው። ጭከናንም መለያው ያደረገ ሰውም ነበር። እንዴት የሚለውን ለማየት የዱተርቴን የክስ ሰነድ እንመልከት። ዶሴውን ከማገላበጣችን በፊትም ዱተርቴን በፊሊፒንስ እንመልከተው። መሞት አለብህ ብዬ ካመንኩ ትገደላለህ። ባርዳቸው ደስ ይለኛል። ዱተርቴ ይሄው ነበር። ስለ ማረድ የሚያወራው ዶሮ አይደለም፣ ወይም በፊሊፒንስ የሚታወቀውን የአዶቦ ምግብ ለመስራት የሚያስችለውን አሳ አይደለም፣ ሰውን የሚያህል ግዙፍ ፍጡርን ነው። ሰውየው ዛሬ በአንድ እስር ቤት ውስጥ ኩርምት ምት ብሎ ከመቀመጡ በፊት ቅጽል ስሙ ቀጭው ወይም ፐኒሸር የሚል ነበር። ዳባው በተሰኘች ከተማ ከንቲባ ሆኖ ፖለቲካን ከመቀላቀሉ በፊት ሕግ ያጠና ፖለቲካንም የተማረ ጠበቃ ነበር። አባቱም ሕግ አዋቂ ነገር ፈጅ ነበሩ። እሱን ያሳደጉት ሕግ አጥንተው በተሰማሩበት ጥብቅና ነው። እናቱ ተማሪዎቻቸው የሚመኩባቸው የተማሪዎቻቸው የእውቀት ጠበቃ ምስጉን መምህር ነበሩ። አባቱ ከጥብቅና በኋላ ከንቲባ ነበሩ። ዳናኦ በተሰኘች አንዲት ትንሽ ከተማ በከንቲባነት የሰሩት ወላጅ አባቱ መቶ ሺህ የማይሞላ ሕዝብ ያስተዳድሩ ነበር። የጠበቃ የከንቲባና የመምህር ልጅ የሆነው ዱተርቴም ዕድሜው ለስራ ሲደርስ ጠበቃ ሆነ። ከጥብቅና በኋላም ዘመን ለሹመት ሲያበቃው ልክ እንደ አባቱ ከንቲባ ሆኖ ዳቫኦን ሊመራ ቃለ መሐላ ፈጸመ። በዚያች ከተማ ሀያ ሁለት ዓመት ሙሉ ከንቲባ ሲሆን ግን ዝናው ናኘ። የዝናው ምንጭ በሰላም እጦት ስትቸገር የነበረችውን ከተማ ጸጥ ረጭ አለቻ አድርጓታል የሚል ነው። ጸጥ ረጭ ያደረገበት ጥበብ ደግሞ ግድያ ነው። በዚያች በአገሪቱ ውስጥ በስፋት ትልቅ የሆነች ከተማ ሶስት ሚሊዮን የሚደርሱ ሰዎችም ይኖሩባታል ተብላ የምትገመት ምድር በተለይ ለዕፅ አዘዋዋሪዎች መናሃሪያቸው ነበረች። ሕዝቡም በእነዚህ ወንጀለኞች ተማሯል። ወንጀል ተንሰራፍቶ፣ ሕዝብ ተበሳጭቶ እያለ ሕግ ያጠናው በሕግ መግዛትንም የተማረው ዱተርቴ ከንቲባቸው አድርጉኝ ብሎ ተወዳደረ። ቀን ነው። ህግ ያውቃል፣ በህግ ይመራል፣ በህግ ወንጀለኞችን ይቀጣል ተብሎ የተመረጠው ሰው ለዳባኦ ከተማ ወንጀለኞች ችሎት ማቆምና ዳኛ መቅጠሪያ ያስፈልግም ብሎ በመግደል ጸጥ አድርጋቸዋለሁ አለ። ህዝቡም በቀደመው የወንጀለኞቹ ድርጊት ተማሮ ነበርና እንዴትም አድርገህ ይችን ከተማ ደህንነቷን የተጠበቀ የዜጎቿንም መኖሪያ የምትሆን አድርጋት፣ በሚል ስሜት የግድያ ፖሊሲውን በዝምታ አለፈው። እሱም በየጎዳናው የሚገድላቸውን ሰዎች የሚቀርጽለት የደህንነት ካሜራ በከተማዋ ሁሉም አቅጣጫ አሰማራ። በአንደኛው የከተማዋ ጥግ ላይ ሰብሰብ ብለው የሚቆሙ ወጣቶችን ካሜራው ቀርጾ ካሳየው ወንጀል ለመስራት እየዶለቱ ነው ብሎ ሞተርሳይክል ይዘው ለሚጠባበቁ ፖሊሶች መመሪያ ይሰጣል። የታዘዙት ሰዎች ከካሜራ መቆጣጠሪያው ክፍል የሚነገራቸውን ሰምተው የታዘዙትን ይፈጽማሉ። 24-7. They take calls and have police and rescue workers on standby for emergency. የአምነስቲ ኢንተርናሽናልን ቁጥር ብንወስድ በጥቂት ጊዜያት ውስጥ ብቻ 1400 ሰዎችን ወንጀለኛ ናቸው ብሎ ገድሏቸዋል። ከሁሉም ደግሞ ወላጅና ቤት አተው ጎዳና ላይ የሚኖሩ ህጻናትን ሰብስቦ ፈጅቷቸዋል የሚለው ዜና ዘግናኝ ነበር። ሲያድጉ እጽ ሻጭ ከመሆን የማይቀሩ ህፃናት ናቸው ብሎ ስለገደላቸው ስለ እነዚያም ቦቀቅላዎች ሲባል የተባበሩት መንግስታት ሚያዚያ 2009 ላይ ባካሄደው ስብሰባ ይህንን የዱተርቴን ጥቃት ጭካኔ ሲል ገልጾት ነበር። ይችን የሰማው ከንቲባውም አፌዘ። የምዕራባውያን የሰብአዊ መብት ጩኸት እኔ ከተማ ላይ እንደማይሰማ ነገሩልኝ ሲል አፌዘ። የወንጀለኞቿ ከተማ፣ የማፊያዎቹ መዲና የነበረችዋን ዳቫኦንም ከወንጀለኛ ብቻ ሳይሆን ከጎዳና ተዳዳሪ ሕፃናትም አነጻት። ወጣቱን ከጎዳና የሚያጸዳበት፣ ወጣቶችን ረሽኖ የሚጥልበት ወታደራዊ ተቋምን መስርቶ ነበር። ስሙንም ዳቫኦ ዴዝ ስኳድ ሲል ሰይሞት ነበር። ይህንን ገዳይ ስኳድ እጽ ያዘዋውራሉ ያላቸውን ብቻ ሳይሆን እኔን ይቃወማሉ ያላቸውን ፖለቲከኞችም ለመመንጠር ተገለገለበት። ጋዜጠኞችንም ለመግደያው አለው። ያለ ፍርድ እየገደለ ፣ ያለ ህግ እየበደለ የቀጠለው ዱተርቴ ዝናው በፊሊፒንስ ምድር ናኘ። እንዲያም ሆኖ ያለ ጥፋታቸው የሚረሸኑ ባሏሉበት፣ መንግስታዊ ግድያ የሚፈጸምባቸው ሰዎች መበርከታቸው የከተማዋን ነዋሪዎች ማስመረሩ አልቀረም። ህዝቡም ገዳዮቹ ተቀየሩ እንጂ ሟቾቹ አሁንም እኛው ነን አለ። በሌሎች የአገሪቱ ክፍሎች ግን ስመጥርና ስመጥሩ ሆነ። ዱተርቴ ዳቫኦን ከወንጀለኞች ያነጻ፣ ወንጀለኞችን ከዳቫኦ የመነጠረው ከንቲባ ተባለ። ፐኒሽር ወይም ቀጪው ከንቲባ የሚለው ስያሜ የመጣውም በዚህ ወቅት ነበር። ይህንን ዝናውን ያስተዋለው ዱተርቴ በአገሪቱ ዐሥራ ስድስተኛው ፕሬዚዳንት ሆኖ ወደ ማላሳናግ ቤተ መንግሥት ለማቅናት ቆረጠ። በዚያን ሰሞን ለአነጋገሩም ልክ የሌለው ለአለባበሱም ግድ የሌለው ሆኖ ሲመጣ የፊሊፒንሱ ሙጋቤ፣ የምስራቁ ትራምፕ እየተባለ የሚጠራ ነበር። ለእጩነት ቀርቦ ሲወዳደርና ስለ ቀጣይ እቅዶቹ ሲናገር የኑሮ ውድነት እቀንሳለሁ፣ የስራ ዕድል አስፋፋለሁ የሚሉ የተለመዱ ቃል ኪዳኖችን አልደረደረም። ምን ታደርጋለህ ሲባል በመቶ ሺህ የሚቆጠር ወንጀለኛ ሰው እገድልላችኋለሁ ሲል ቃል ገባ። በዚሁ አጀንዳው ተወዳደረ ተመረጠም። ኖ ፊሊፒንስ ጠበቃውን ከንቲባውን ዱተርቴን ፕሬዚዳንት አድርጋ ተዋወቀችው። በፈረንጆች አቆጣጠር በ2016 ፕሬዚዳንትነት ቀን ነው። እናም በአንድ ከተማ ውስጥ ተገድቦ የነበረውን የመግደል ሱሱን አገር አቀፍ አድርጎ አሰፋው፣ አስፋፋው። አደንዛዥ ዕፅን ምክንያት ያደረገው ግድያውን ዎር ኦን ድራግ ሲልሰየመው የትኛውም ወንጀለኛ በፍርድ እንጂ በፕሬዚዳንት ውሳኔ አይገደልም። ግዴለም ይህ የዘመናዊ ሰው ባህሪ አይደለም ብለው የሚጠይቁትን ዲፕሎማቶች ዘለፋቸው። ተው ሲሉት እኔ እኮ የሉዓላዊ ሀገር ፕሬዚዳንት ነኝ ብሎ ራሳቸውን ይሰድባቸዋል። እዚህ ጋር የዱተርቴን ዋልጌ ቃላትና ድርጊቶች በጥቂቱ እናስታውስና ወደ ወንጀሎቹ እንመለሳለን። በዚያች ወግ አጥባቂ የካቶሊክ አገር ሁለት ጊዜ አግብቶ መፍታቱ ሳይበቃው በየአደባባዩ የሴቶችን ከንፈር ሲስም ይታይ ነበር። ለምን ይህንን ታደርጋለህ ነውር አይደለም ወይ ሲባል የሴት ልጅ ከንፈር ወደ ከናፍሮች ሲጠጋ መግፋት ተገቢ አይደለም በማለት ከመጣ ሳም ማድረግ ነው ብሏል። እንኳን የመቶ ሚሊዮኖች መሪ ይቅርና ተርታ ሰውም ሲናገረውና ሲያደርገው የሚሸክክን ነገር ቀለል አድርጎ የሚፈጽመው ዱተርቴ መግደልን የሴቶች ልጅ ከንፈር እንደ መሳሚ ያለ ቀላል ድርጊት የሚያደርገው ነበር። አሁንም ጥቂት ማሳያዎችን ፍለጋ ዘመነ ፕሬዚዳንትነቱን እናስታውስ። ዱተርቴ ተቀናቃኞቹንና ተቺዎቹን ጭምር ዳኞችንና ጠበቆችን ሁሉ 15 ሴናተሮችን ደምሮ ዕፀኞች ናቸው ብሎ ጨፈጨፋቸው። ይህ ዓለምን እያስቆጣ መነጋገሪያም እየሆነ መጣ። የእጽ ሱሰኛን ካልገደልክ፣ የካናቢስና ሐሽሽ ነጋዴን ካላስወገድክ ምኑን ፕሬዚዳንት ተሆንከው በማለትም ስራውን እየሰራ መሆኑን ገለጸ። የባስ ብሎም ሂትለር 3 ሚሊዮን አይሁድ ገድሏል እኔም ሶስት ሚሊዮን የእጽ ሰዎችን ባስወግዳቸው መርጣለሁ በማለት ራሱን ከናዚው አለቃ ጋር አነጻጽሮ ተመጻደቀ። የነፍሰ ገዳይ መሪዎች ምሳሌና አርአያ ሂትለር ነው። ከኢትዮጵያ እስከ ኡጋንዳ፣ ከቺሊ እስከ ፊሊፒንስ ሂትለርን ማድነቅ የአምባገነን መሪዎች ጸባይ ነው። ስድስት ሚሊዮን ሰዎችን መግደሉን፣ ለዓለም ግዙፍ ጦርነት ምክንያት መሆኑን ታሪክ በደማቁ የጻፈለት አዶልፍ ሂትለር ሞሐመድ አሕመድ ድነጃድ ሲያደንቁት ቢሰማ ምክንያታቸው ግልጽ ነው። ሳዳም ሁሴን ሲያወዳድ ሰውን ቢገኘ አያስገርምም። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን በመጡ ሰሞን ከሸገር ሬዲዮ ጋር ባደረጉት ቃለ ምልልስ ናዚ አይሁዳውያንን የፈጀበትን ታሪክ አንስተው ሲናገሩ በእውቀት የተፈጸመ ጭፍጨፋ መሆኑን ሲያነሱ እንደነበር አይዘነጋም። የስድስት ሚሊዮን ህፃናትና እናቶች እልቂት እንደ ቀላል ነገር ሲተርጉትም ነበር። ዱተርቴም እንዲሁ አድርጓል። ሂትለርን ምሳሌ አድርጎ እሱንም እንደ ሞዴል ቆጥሮ ያለ ፍርድ የሚያደርገውን ጸረ ሰው ተግባር ያወዳድስ ነበር። እጽ ሲያዘዋውር የተገኘ አዘዋውሯል በሚል የተጠረጠረ ያገኘው አልምርም እያለ ማንንም ሳይምር አንዳንዶች አምስት ሺህ የሚደርሱትን ነፍስ ቀጥፏል። ግደሉትና ይሙት እያለ ፈጅቷል። እንዲህ ያለው የዱተርቴ ትዕዛዝና የሚያስከትለው ጥፋት ያሳሰባቸው አካላት እየበዙ ሄዱ። ክፉኛ የሚያወግዙትም ሰዎች ጨመሩ። በተለይ ከምዕራቡ ዓለም ቁጣቸውን የሚያሰሙ ሰዎች ከባራክ ኦባማ እስከ አውሮፓ ሕብረት ድረስ ሲበረክቱበት ስለ ሰብአዊ ክብር አንስተው የሚሞግቱም ሲበዙበት ከዚህ በኋላ ስለ ሰብአዊ መብት የተጻፉ ሕጎችን እርሷቸው፣ ደግሞም በፊሊፒንስ ጉዳይ አያገባችሁም ይል ነበር። የተለመደውን የአምባገነኖች መዝገብ በቃል አውጥቶም በምገድለው የአገር የሰው ጉዳይ አያገባችሁም አለ። የቅኝ ግዛት ዘመን መጠናቀቁን የዘነጉ ነጭ አምባገነኖች አፍሪካንና ኤስያን በጉልበት እንዳልዘረፉ በህግ ግደሉ ይሉናል እያለም ውግዘቱን ያጣጥል ነበር። ስድቡ ደግሞ የባለጌ ነበር። የሮማ ልቃን የጳጳሱን አባ ፍራንሲስን ሳይቀር በጸያፍ ቃል ዘልፏቸዋል። ባንኪሙንን ያጣጣለበት መንገድም ለጆሮ አይጥምም። ጥቂት የዱተርቴን ብልግናዎች እናስታውስ። ፖርም ነ ዱተርቴ ሰን ኦፍ ዘቢች ብሎ የተሳደበው ባራክ ኦባማን ነው። በ2016 በአሜሪካ ኢስያ ስብሰባ ላይ ባራክ ኦባማ የአገሩን ዜጎች ከሚገደል ሰው ጋር ለመነጋገር እጁንም ለመጨበጥ አልፈልግም ብለው የሁለትዮሽ ውይይቱን ሲሰርዙ በሚዲያ ወጥቶ እንዲህ ብሎ ዘልፏቸዋል። ሰን ኦፍ ዘቢች። በሰባ ዓመቱም ያልተገራው የዱተርቴ አንደበት አባ ፍራንሲስ ላይም ተከፍቷል። አትግደል፣ መግደል ኃጢአት ነው ያሉትን የካቶሊክ ቤተ ክርስቲያን የዓለም ሊቃነ ጳጳስ ፉል ኦፍ ሺት ሲል ዘልፏቸዋል። ቤተ ክርስቲያኗንም የሙሰኞች ደሴት ብሏታል። አክራሪ የካቶሊክ ምዕመናን በሚበዙባት ፊሊፒንስ እንዲህ ያለ ቃል ሲናገር ጩኸት በመብረከቱ አፋምልጦኝ ቀና ድጦኝ የተናገርኩት ነውና ይቅርበሉኝ ብሎ ጠይቋል። የምገድለውን ግን አላቆምም ብሎም ገፍቶበታል። እናም ከ2016 እስከ 2022 ድረስ ፕሬዚዳንት ሆኖ ስልጣን ላይ በነበረባቸው ዘመናት ማንም አይነካኝም፣ ማንም አያቆመኝም ብሎ ወር ኦንድራግ ባለው ዘመቻ እጽ አዘዋዋሪዎቹንና ሱሰኞቹን ብቻ ሳይሆን የሚቃወሙትንና የሚቀናቀኑትንም ሲገድል ከረመ። የፊሊፒንስ ህዝብ ግን ከአንድ የምርጫ ዘመን በላይ ሊታገሰው አልወደደምና በካርዱ ከቤተ መንግሥት አባረረው። በምትኩም የቀድሞ አምባገነን ፈርዲናንድ ማርቆስ ልጅ ተመረጠ። እሱም በጡረታ ዘመኑን መግፋት ጀመረ። ሆኖም በንጹሐን ላይ የፈጸመው ግፍ፣ በሰው ልጅ ላይ ያነበረው መከራ እረፍት የሚሰጥ አልነበረምና የተጎጂ ቤተሰቦች፣ የሰው ልጅ መብት ግድ የሚላቸው ሰዎች ተደራጅተው በዓለም አቀፉ የወንጀል ችሎት አይሲሲ ክስ መሰረቱበት። እሱም በስልጣን ላይ እንዲህ ያለ ነገር እንደሚመጣ ታይቶት አገሩን ከአይሲሲ አባልነት ለማስወጣት ተንቀሳቅሶ ነበር ብዙም ሳይሰምርለት ደግሞም ሳይገፋበት የስልጣን ጀንበሩ ጠለቀች። ከዚያም የአይሲሲ ክስን የያዙ ፖሊሶች ወደ ዱተርቴ ቤት ባሳለፍነው ማርች ማርች 11 ሰው እንዲገደል ባዘዘባቸው እጆቹ ላይ ካቴና አስገብተው አንጠልጥለው ወደ ኔዘርላንድ ሄግ ወሰዱት። የሚደንቀው ነገር እዚህ ጋር ነው። በመኖሪያ ቤቱ ሳሎን ላይ ሲያዝ መጀመሪያ ትገድሉኛላችሁ እንጂ ለእነዚያ ነጮች አሳልፋችሁ አትሰጡኝም፣ ግደሉኝ ሲል ጠየቀ። ፖሊሶቹ በጨዋ ደንብ እንድንይዝህና ፍርድ ቤት እንድትቀርብ እንጂ እንድንገድልህ አልመጣንም፣ እንዲህም ያለ ትዕዛዝ የለንም አሉት። በመቀጠል ግን ያ ሰውን ለመግደል ህግ አያስፈልግም ሲል የነበረ ሰው እሱን ለማሰር የሚፈቅድ ህግ እንደሌለ ጠቅሶ ሊከራከር ሲሞክር፣ ጉድጓድን አትቆፍር፣ ከቆፈርክ የማታርዝመው የሚለውን የአገረኛ ባህል የሚያስታውስ ነው። የዚች ሀገር ዜጋና የቀድሞ ፕሬዚዳንት ነኝ። አሁን እያልከኝ ያለው ይችን ቁራጭ ወረቀት አሳይተህ ና አስሬ ልውሰድህ ነው አይደል? በቃ ልንገርህ፣ እንዲህ ያለ ህግና አሰራር የለም። ይህ ሕገ ወጥነት ነው። ህግ አታውቅም እንዴ? የዱተርቴ መከራከሪያ ነበር። ለሌሎች ያልፈቀደውን ህግ ለሱ ሲጠይቅ ፖሊሶቹ አልተገረሙም። ይልቁንም እሱ በዜጎች ላይ ይፈጽመው እንደነበር ያለ እንግልትና ስቃይ አልፈጸሙበትም። በቻርተር አውሮፕላን አሳፍረው ወደ ኔዘርላንድ ሄግ ሲያጓጉዙት ሰብአዊ ክብሩን አልገፈፉትም። እሱ ግን አሁንም ከጥቂት ዓመታት በፊት የቀጠፋቸው ነፍሶች አጽማቸው ይታዘበኛል ሳይል በአውሮፕላን ውስጥ ጭምር ይህ እኮ ሕገ ወጥነት ነው እያለ ይከራከር ነበር። አሁን ዱተርቴ ያ አንደበቱ በአንድ ክፍል ውስጥ ተዘግቶበታል። ሲሳደብ ቢውል የሚሰማው ግድግዳና ያሰሩት ፖሊሶች ብቻ ይሆናሉ። በተከሰሰበት በሰብአዊ ፍጡር ላይ ጥፋት መፈጸም ወንጀል ደግሞ ችሎቱ ፍርዱን ይሰጣል ተብሎ ይጠበቃል። የፊሊፒንስ ሐኪሞች ግን በዚህ ሰው ላይ ባደረጉት ጥናት እንዲህ ያለ ጭካኔ ያለበት እንዲህ ባለ ደረጃም የሰው ፀር የመሆኑ ምክንያት ናርሲስቲክ ፐርሶናሊቲ ዲስኦርደር የሚባል የስነ ልቦና በሽታ ተጠቂ ስለሆነ ነው ብለዋል። ይህ በሽታ በብዙ አምባገነን መሪዎች ላይ የሚከሰትና ለጭካኔም የሚገፋፋቸው ህመም ነው። የዚህ ስነ ልቦና የህመም ሰለባዎችን በሌሎች ዝግጅቶቻችን እንመለስባቸዋለን። መልካሙን ሁሉ በመመኘት ሳምንታዊው የአምባገነኖች መዘክራችን መጠናቀቁን እንገልጻለን።